የግብርናውን ክፍለ ኢኮኖሚ በመሸከም ረገድ የደቡብ ምዕራብ ኢትዮጵያ ህዝቦች ክልልን ጨምሮ በጋምቤላ ህዝቦች ክልል መጃንግ ብሔረሰብ ዞን ላይ ከፍተኛ የሆነ ፖተንሻል እንዳለ ተደጋግሞ ይነገራል። ይሁንና የአካባቢውን ጸጋ በምርምር በማስደገፍ በአገሪቱ ኢኮኖሚ ላይ መነቃቃት ለመፍጠር እየተሰራ ነው። ይህንኑ መሰረት ያደረገ በኢትዮጵያ የግብርና ምርምር ኢንስቲትዩት የቴፒ ግብርና ማዕከል በአርሶ አደሮች ማሳ በመድረስ የመስክ ምልከታ አካሂደዋል። ብዙ ነገሮችን ነው ያየነው። እንግዲህ መንግስት የኢትዮጵያ ግብርና ምርምር ኢንስቲትዩት በሀገሪቷ ላይ የምርትና ምርታማነትን የሚያሻሽሉ ቴክኖሎጂዎችን እውቀቶችን፣ አሰራር ዘዴዎችን፣ ምክረ ሀሳቦችን በማዘጋጀት ወደ ተጠቃሚዎች ያሸጋግራል። በዚህ ረገድ ካሉት 23 የምርምር ማዕከላት የቴፒ ግብርና ምርምር ማዕከል ነው። በቴፒ ግብርና ምርምር ማዕከል አማካኝነት እንግዲህ መንግስት ከለያቸው የልማት ትኩረቶች አንዱ የሌማት ትሩፋት ነው። ለዛ አስተዋጽኦ የሚያደርገው ንብ ማነብ ላይ ምርትና ምርታማነቱን ስናይ ከአርሶ አደር አርሶ አደር ይለያያል፣ ጥራት ይለያያል። አገራችን በዚህ አካባቢ ይሄን ስነ ምህዳር ስንመለከተው ትልቅ ጸጋ ያለው ነው። ለንቦች የሚሆን ምቹ ስነ ምህዳር ነው። የቴፒ ብሔራዊ ግብርና ምርምር ማዕከል ዳይሬክተር ዶክተር ደረጀት ሁሉ ማዕከሉ በምርምር የተረጋገጡ ዝርያዎችን ለአርሶ አደሩ በማድረስ ረገድ ውጤታማ ስራ እያከናወነ መሆኑን ተናግረዋል። የተለያየ ወረዳ ላይ የሁለት ዞኖች ቤንቺ ሸኮ ዞን፣ ሸካ ዞን፣ መጀንግ ዞን ሶስት ወረዳ ላይ ባለፈ ዓመታት ብዙ ስራ ስንሰራ ቆይተናል። በጠቅላላ በሁለት መቶ በላይ የሆኑ ቀፎዎችን ነው ላሳደሩ ያሰራጨን በየጊዜ የተለያየ ስልጠናዎች በየአመቱ እና ደግሞ ተከታትለን እንሰራ የነበረ። አካባቢው በተፈጥሮ ሀብት የበለጸገ መሆኑን ያስታወሱት በኢትዮጵያ የግብርና ምርምር ኤክስቴንሽን ዳይሬክቶሬት ዳይሬክተር ዶክተር አዲሱ በዛብህ ውጤታማ የሆነ ቴክኖሎጂን በመጠቀም አካባቢውን የመስክ ትምህርት ቤት ማድረግ ይገባል ብለዋል። ይሄ ጸጋ በዚህ አካባቢ ያለ ምርትና ምርታማነቱን በማሻሻል የአርሶአደሮችን ገቢ ማሻሻል ነው። ከአርሶአደሮች ምናልባት ብዙ አምራቾች ሊኖሩ ይችላሉ። የቴፒ ግብርና ምርምር ማዕከል ወይም የቴክኖሎጂ ሽግግር ሚናችን ምንድን ነው? የተወሰኑ አርሶአደሮችን ነው የምናሳየው፣ መነሻ ቴክኖሎጂዎችን የአሰራር ዘዴዎችን ስልጠና በመስጠት መነሻ ቴክኖሎጂዎችን በመስጠት እነዚህ ተሞክሮዎች ግን በጥቂት አርሶ አደሮች ላይ ህይወት ላይ ብቻ ለውጥ በማምጣት የተገደቡ መሆን የለባቸውም። ከባለድርሻዎች ጋር ከአርሶአደሮች ጋር በመቀናጀት ተስፋፍተው ህብረተሰቡ የሚለወጥበት የተሻለ ኢኮኖሚ ውጤት የምናገኝበትን ሁኔታ ኢንስቲትዩታችን በማዕከሉ አማካይነት አጠናክሮ የሚቀጥል መሆኑን መግለጽ ወዳለው በሸካ ዞን የኪ ወረዳ አላሞ ቀበሌ ላይ በማርና በቡና ግብርና ስራ የተሰማራው ኢንጂነር ይንገስ ጌታቸው ከቴፒ ግብርና ምርምር ማዕከል ባገኘው ዘመናዊ የንብ ቀፎና የቡና ዘርታግዞ ውጤታማ ስራ እየሰራ መሆኑን ተናግረዋል። 44 ቀፎ ተሰጥቶናል። 44ቱም ላይ ንብ አስገብተናል። ማርን መቁረጥ ጀምረናል። 200 300 ቀፎ የመስራት አቅም አለን። ቦታም አለን። ምንድነው? በትንሽ ማሳ ላይ ብዙ ነገር ማምረት የሚለውን ነገር ነው፣ እኛ እያያዝ ያለ ነው። እያንዳንዱን ነገር አይታቸዋቸው ከሆነ ኢንተርክሮፕ እያደረግን ነው የመጣ ነው። በጋምቤላ ህዝቦች ክልል ማጃንግ ብሔረሰብ ዞን ጎደሬ ወረዳ ላይ በንብ ማነብ ስራ የተሰማሩት አቶ ብርሃኑ ገዳሙ ከምርምር ማዕከሉ በተደረገላቸው አምሳ ዘመናዊ ቀፎ ድጋፍ ንብ የማነብ ስራ እየሰሩ መሆናቸውን ተናግረዋል። የኢትዮጵያ ግብርና ምርምር አምሳ ቀፎ ሰጥቶኝ የበሽታ ትንጥናት ለማጥናት ንቦችን ከተለያዩ ቀፎዎች በመሰብሰብ እያቀረ እያቀረብኩ ምን አይነት በሽታ እንዳለ ሁሉ ተነግሮኛል። ይህም ብቻ ሳይሆን ደግሞ ንቦችን አሁን እየወደድኳቸው ነው የመጣሁት። ቅድም እንዳልኩት እኔ ንብ መውደድና ማር መውደድ ይለያያል። አንድ ገበሬ ንብን ወዶ ከሰራ ማር ይበላል። ማር ከወደዴ ግን ንብ ላይኖር ይችላል፣ ሁሉንም ያጣል። በመስክ ምልከታው ከኢትዮጵያ ግብርና ምርምር ማዕከል ዋና መስሪያ ቤት ባለሙያዎችና አመራሮች የቴፒ ግብርና ምርምር ማዕከል ሰራተኞች የሸካ ዞን ግብርና ደን አካባቢ ጥበቃና የመጃንግ ብሔረሰብ ዞን እንስሳትና አሳ መምሪያ አመራሮችን ጨምሮ በዘርፉ የተሰማሩ አርሶ አደሮችና ባለሙያዎች ተሳትፈዋል።